ሰላም፣ ጠና ስጥልን ክቡራን ተመልካቾቻችን እና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን ነ ጠቅላይ ሚኒስትሩ የነዳጅ ኤክስፖርት አደርጋለሁ ንግግሮች ሁሉ ከንቱ ሆኑ፣ ተሰረዙ፣ ውሸታቸውም ተጋለጠ። የብልፅግናው የግዳጅና የአፈና ሰልፍ ተወገዘ። በጎንደር አዛዡ ከነ ወታደሮቻቸው ህይወታቸውን አጡ። የውጭ ኩባንያዎችም ኢትዮጵያን ለቀው መውጣታቸው ታወቀ። ፕሮፌሰር መራራ ጉዲናም አዲስ ሹመት አገኙ። የፓርቲው ሊቀመንበርም ከስልጣናቸው መነሳታቸው ተገለጠ። የባለስልጣናት ደሞዝና ጥቅማ ጥቅምም ታገደ። ዓለም ባንክ ኢትዮጵያን ከፍተኛ ድህነት ውስጥ ከገቡ ሀገሮች አንዷናት አለ። አሁን ወደ ዝርዝሩ እንሄዳለን። አውራቸውን ቆዩ ነው ዘውዱ ሾው። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሀሳብ ከወዲሁ እናመሰግናለን። ዘውዱ ሾው ፋኖ በተለያዩ የአማራ ግዛቶች እያደረገ ያለው ጦርነት ድል እየቀነ መሆኑም ተገለጸ። በበለሳ የጣይመን ከተማም ነፃ ማውጣቷ ተነገረ። የአማራ ፋኖ ጎንደር ጠቅላይ ግዛት ንስር በለሳ ክፍለ ጦር ነው በጣይመን ከተማ ሰፍሮ የነበረውን አንድ ሬጅመንት ጦር በትንትኑን አውጥቶ ከፍተኛ ቁጥር ያላቸውን መማረኩንና እንደዚሁም ከፍተኛ ቁጥር ያለው ቁስልና ሙት መሆኑን ተገልጿዋል። ከተማዋን ተቆጣጥሮ ኃይሉን አስፍሮ ህብረተሰቡን ሲያሳይ የከረመውን ቡድን አርሶ አደሩን ከፊት አድርጎ ከፋኖ ጋር ሊዋጋ አስቦ እንደነበረም ነው የሚገለጸው። ይሁን እንጂ ያሰበው ሳይሳካ የፋኖ ኃይል ምሽጉን ደርምሶ በመግባት ከፍተኛ ቁጥር ወታደሮችን ወታደሮቹን መግደሉንና መማረኩን እንደዚሁም ደግሞ በርካታ መሳሪያዎች መማረኩ ነው የታወቀው። በዚህም ውጊያ ላይ በተለይም የብልጽግና ከፍተኛ የጦር አዋጊዎች ላይመለሱ ወደዚያው መሰናበታቸውን ተገልጿል። የበለሰዋ ጣይማ ጣይመን ከተማም የተቆጣጠረው የነስር በለስ ክፍለ ጦርም ፋኖ ህብረተሰቡን በማረጋጋት ከተማውን እስካሁን ተቆጣጥሮ እንደሚገኝ ነው መረጃዎቹ የሚያመላክቱት ጎንደርም እንደዛው ትግሉን አጠናክሮ በመቀጠል አዛዡን ጭምር እንደዚሁም ደግሞ በርካታ ወታደሮች መገደላቸው ነው የተገለጸው። በጎንደር ከተማ በዙሪያው ባሉ የወረዳ ከተማዎች ማክሰኝትን ጨምሮ እየተደረገ ባለው ውጊያ ነው የሚሊሻ ጽፈት ቤት ኃላፊውን እና ከመቶ በላይ ወታደሮች መደምሰሳቸው ተገልጿል። የአፄዎቹ ክፍለ ጦር አስተዳደር ኃላፊ አርበኛ ዘመነ ምረቱ እንደገለጸው ከሆነ መክሰኝትን ጨምሮ በቆላ ድባ፣ ደልግያ፣ ጮቲ አማራ ፋኖ ጎንደር ጠቅላይ ግዛትና የአማራ ፋኖ አንድነት በጎንደር ፋኖች በጋራ ባካሄዱት በዚህ ዘመን ማክሰኝት ወረዳን የሚኒሻ ጽሕፈት ቤት ኃላፊው ወይም አዛዡን ጨምሮ ከሌሎቹ ጋር ከፍተኛ ቁጥር ያላቸው መደምሰሳቸው ነው የተገለጸው። ትግሉን አጠናክሮ የቀጠለው የአማራ ፋኖ አለሆኑ ወደፊት እየገሰገሰ መሆኑ ነው የታወቀው። በተራራ ሸንተረና ቁልቁለት ሳይበግራቸው የሚያደርጉትን ትግል አጠናክሮ የቀጠሉ መሆኑንም ታውቋል። አበበ አስረስ የአርበኛው ዘመን ምረት እስር ቤቶችን ጨምሮ በርካታ ንጹሃን ቤት በማቃጠል በመዝረፍና ንጹሃንን በሳፍ የሚታወቅ እንደነበረ ነው የተገለጸው። በተዚህ በተጨማሪ ውጊያው ከፍተኛ ቁጥር ያለ ወታደር ሲማድረግ ከአንድ መቶ በላይ የሚሆኑ ደግሞ መደምሰሳቸው ነው የተገለጸው። ብዛት ያለው የቡድን መሳሪያና የነፍስ ወከፍ መሳሪያ መማረኩ ታውቋል። የአውሮፕላን በረራ እንዲቆም መደረጉ ነው የተገለጸው። የውጊያው ከባድነት እጅግ ከፍተኛ እንደሆነ ነው የተብራራው። በተደጋጋሚ ጊዜያቶች በአማራ ክልል የሚደረጉት ውጊያዎች አሁንም ጠንክረው የቀጥሉ መሆኑ ለማወቅ ችለናል። በቀንዱ ሰውን እየወጋው በሬ ጉዳት በማድረሱ ከፍተኛ ግድያም መፈፀሙ ነው የተገለጸው። በተለይም በወላይታ ሶዶ ነው ከተማ ሰላሳ አምስት አመት ወጣት የሆነውን በቀንድ ወቅቱ የገደለው በሬ በፖሊስ ቁጥጥር ስር መዋሉም ታውቋል። እያሳደደ ከፍተኛ ጉዳት ከማድረስ በፈለጠ ሰውም ግድያ ላይ መፈጸሙ ነው የታወቀው። በሬው በሬው በቁጥጥር ስር ለመዋል በርካታ በዓል ፖሊሶች ተመድበው በሬውን ላይ ከባድ የሚባል ጉዳት ማድረሳቸውም ታውቋል። በፖሊስ መረጃ እንደሚገልጸው ከሆነ የበሬው ባለቤትም ከበሬው ጋር በጋራ መታሰራቸው የተገለጸው። በሶዶ ከተማ ፖሊስ መረጃ እንደተገኘው ከሆነ በሬው ያደረ የደረሰው ጉዳት ከፍተኛ መሆኑ ነው የታወቀው። በአፈናና እንደዚሁም ደግሞ በግዳጅ የወጣው ሰልፍ ውጤታማ እንዳልሆነ ተገለጸ። በሰልፍ ለውጥ የሚመጣ ቢሆን የክልሉ መንግስት ፊት ሆኖ ይመራው ነበር እያሉት የአማራ ክልል ሹም አሁን ግን በግዳጅ በኃይል በተለይም በማፈን ከ ሃይማኖት ተቋማቶች ጭምር እየወሰዱ በሰልፉ ማሳተፋቸው ነው የተገለጠው። በምስሉ ላይ እንደምታዩት እጅግ ቁጥሩ የበረከተው ከቤተ ክርስቲያን ታፍነው ወደ ሰልፉ እንዲወጡ መገደዳቸውን አመላካች እንደሆነ ነው የተገለጸው። በሰንበት ሊያስቀድስ የመጣን ምን ለሰልፍ ያስገድደው? የብልጽግናው ኃይል በህዝቡ እጅግ ምሬት ደርሶበታል። ይህ እንዴት ሊሆን ይችላል ነው የተባለው። በሰልፉ ለውጥ አይመጣም ሲል የከረመው በተለይም በመንግስት ባለስልጣናቶች ከዚህ ቀደም ሲቀሰቅሱ የነበረው ኃይል አሁን ግን በሰልፍ ከፍተኛ ጫና በተለይም በፋኖ ላይ ለማምጣት ያደረጉት ሙከራ ውጤታማ እንደሆነም እየተገለጸ ነው የሚገኘው በኃይል የሚደረግ ነገር የለም ህዝቡ ዛሬም ከፋኖ ጋር መቆሙ የሚታወቅ ነው ግን በኃይል ከሃይማኖት ተቋማቶች እንደዚሁም በማስገደድ የተደረገው ሰልፍ ውጤት የሌለው እንደሆነም ተገልጿል በ18 ውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተገለጸ። የኢትዮጵያ ኢኮኖሚ አድጓል እየተባለ በሚገለጽበት በዚህ ሰዓት ከ18 በላይ የውጭ ኩባንያዎች መልቀቃቸው ነው የተገለጸው። የአፍሪካ እድገትና እድል ህግ ወይም አጓ መታገዱን ተከትሎ ነው ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያ ለቀው መውጣታቸው በአፍሪካ ዴቨሎፕመንት ባንክ ግሩፕ ወይም ኤፍዲቢ ይፋ የተደረገው ሪፖርት የሚያስረዳው ኢትዮጵያ ኢንዱስትሪዎች ፓርክ አርባ አምስት ሚሊዮን ዶላር ገቢ እንዲያጡ ምክንያት እንደሆነ ነው የተገለጸው። በሀገራችን የሚታየውን የፀጥታ ችግርና የኢኮኖሚ ውድቀት በምትራስ ነው። በተለይም በተለያየ ሀገር የመጡ የውጭ ኢንቨስትመንቶች ሀገሩን ለቀው የወጡ የሚሄዱት በተለይም የጥናት ግኝቱ መሰረት እንዳደረገው ከሆነ ከዚህ ቀደም በአጉባ በኩል ለብዙዎች ምርት ከቀረጥ ነፃ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ አሁን ከጥር 202 የአጉባ መታገድ ቀደም ምስል የተቋቋመውን የገበያ ትስሮችና የአቅርቦት ሰንሰለቶች በእጅጉ መቋረጡ ነው ሪፖርቱ ያሳወቀው። ይህ ከኢትዮጵያ ኢንዱስትሪ ፓርኮች የሚላኩ ምርቶችን በ23 በ24 ፐርሰንት እንዲቀንሱም አድርጎታል ተብለዋል። ፕሮፌሰር መራራ ጉድና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ ሆነው ተሾሙ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም መድረክ ታሪካዊ ሲል የጠራው ጠቅላላ ጉባኤ አካሄዱ አዲስ አመራር መምረጡን ይፋ ተደርገዋል። በሀገሪቱ ብቸኛና ቀዳሚ የብሔር ብሔረሰቦች የፖለቲካ ጥምረት እንደሆነ የገለጸው መድረኩ በ17ኛው መደበኛ ጠቅላላ ጉባኤ በተሳካ ሁኔታ በማካሄድ የውስጥ መነቃቃቱን የሚያበስር እርምጃ እንደወሰደ ነው የተገለጸው። ፕሮፌሰር መራራ ጉድናም ይህንን ፓርቲ በመምራት በኩል በምክትል ሰብሳቢነት መመረጣቸው ነው የታወቀው። በግንባሩ ጽሕፈት ቤት የተካሄደ ጉባኤ አዲስ አመራር በመምረጥ እውነተኛ ዲሞክራሲያዊ ሰላም ኢትዮጵያን ለመገንባት የሚያስችል ስትራቴጂዊ አቅጣጫ ማስቀመጡንም ገልጿል። በምንችለው አቅም በፖለቲካ ተሳትፏችን እያደረገን በሀገሪቱ የሚስተዋለውን ችግር ለመቅረፍ የራሳችንን ጥረት እናደርጋለን ሲሉም ነው የገለጹት። አዲስ የተመረጠው አመራር ወጣቶች አመራሮች ከተመክሮ ልምድ ካካበቱ አንጋፋ ፖለቲከኞች ጋር በስትራቴጂ ቅንጅት ያካተተ እንደሆነ እና ይህም መድረክ የኢትዮጵያ ስብስብ ፖለቲካ ተግዳራቶችን በብቃት እንደሚወጣም አሳውቋል። በዚህ መሰረት አንደኛ አቶ አምዶ ገብረስላሴ ሊቀመንበር፣ አቶ ሱልጣን ቃሲም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ወይዘሮ መሪያ ሀሰን ምክትል ሊቀመንበር እና የፋይናንስ ጉዳይ ኃላፊ፣ አቶ ሙላቱ ገመቹ ተቀዳሚ ምክትልና ሊቀመንበር የህዝብ ግንኙነት ጉዳይ ኃላፊ አምስተኛ ፕሮፌሰር መራራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ ስድስተኛ አቶ ደገሰ ነአም የመድረክ ጽፈት ቤት ኃላፊ ሰባተኛ አቶ ደስታ ድንቃ የመድረክ ምክትል ጽፈት ቤት ኃላፊ ሆነው ተመጥረዋል። መድረኩ አረና ትግራይ ለዲሞክራሲና ሉዓላዊነት ለዓላዊነት ወይም አረና፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የስዳማ አርነት ንቅናቄ ሲአን እና የአፋር ህዝባዊ ፍትህ ዲሞክራሲ ፓርቲዎች በአባልነት መሳተፋቸው ነው ለማወቅ የተቻለው። የአርቲስት ሀጫሉ ሁንዴሳ አምስተኛ የሞት ዓመት መታሰቢያ እና አራተኛው ዓመት የሀጫሉ አዋርደ ሽልማት መርሃ ግብር በአዲስ አበባ ተካሄደ። በርካታ ደጋፊዎቹና እና እንደዚሁም ደግሞ አድናቂዎቹ የተገኙበት በዚሁ ቦታ ነው ትልቅ ስራዎች እየተሰሩ መሆኑ የተገለጸው በእርግጥ በሚገለጽበት ስራዎቹ ላይ ተሳትፎ ያላደረገ እንደሆነ የሚገለጸው በርካቶቹ በተለይም አርቲስቱ የሞተበት ጉዳይ እስካሁን ፍትህ ባያገኝም ይሁን እንጂ በእሱ ስም በተሰየመው ሽልማቱ አሁን መቀጠሉ ነው እየተገለጸ የሚገኘው። በሀገሪቱ የምትተባሉት የፍትህ እጥረቶች ችግር እንዳስከትለ በተደጋጋሚ ጊዜ ቢነገርም ዛሬም የአጫሉ ጉዳይ እንኳን እልባት አለማግኘቱ በተለይም በቤተሰቦቹና በባለቤቱ በኩል እጅግ ሀዘኔታ መፈጠሩም ተገልጿል። በኦሮሞ አርት ውስጥ በአመቱ ጉልህ አሻራ ያኖሩ እና በተለያዩ ጊዜያቶች በአርቱ አስተዋጽኦ ያበረከቱ ግለሰቦች በመርሃ ግብሩ ላይ መገኘታቸውን ለማወቅ ተችሏል። በርካቶቹ ይህን ዝግጅት ተከታትለው ታድመውታል። በኦሮሚያ በተለይም ብዙዎቹ ዘንድ የሚወደዱ እና የሚታወቀው አርቲስት አጫሉ ጉዳይ ዛሬም ውሳኔ ማላገኘቱ ብዙዎችን አሳዛኝ ይለውታል። በጠቅላይ ሚኒስትሩ በቅርቡ በመስከረም ላይ ነዳጅ ወደ ውጭ ኤክስፖርት እናደርጋለን እያሉት ውሸት መጋለጡ ታወቀ። የነዳጅ ኤክስፖም ተሰርዟል ነው የተባለው። የኢትዮጵያ የኦጋዴን የተፈጥሮ ጋዝ ወደ ውጭ የመላክ ቅሏን በገንዘብ እጥረት ምክንያት ሰርዘዋለች ብለዋል። ይሁን እንጂ አንዳንዶቹ ይህ መጀመሪያም ጠቅላይ ሚኒስትሩ የሌለና የማይዳሰስ የማይጨበጥ ውሸት ነው ሲሉ ተናግረውታል። በተደጋጋሚ ጊዜያቶች የሚናገሯቸው ነገሮች ውሸት እንደሆነ ብዙዎቹ ኢትዮጵያኖች ተረድተዋል። ይሁን እንጂ ውጤቱን መስከረም ላይ እናያለን ብለን ስንጠብቅ ይህ ዜና ራሱ ተጋለጠ ብለውታል። መንግስት በኦጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላቀቅዱን የገንዘብ እጥረትና የትግበራ መጓተት እናለ ነው የተገለጸው። ይህ የማይሳካና ሊሆን የማይችል ነው ብለውታል። በተለይም ጉዳዩ የሚመለከታቸው ኃላፊዎች በኢትዮጵያ ኤነርጂ 2025 የተረጋገጠው ይህ ስረዛ በሀገር የኤነርጂ ፖሊሲ ውስጥ ጥልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሻገረ መሆኑን ያመለክታል ሲል ነው ሪፖርቱ እንግሊዝኛ የገለጠው። የኢትዮጵያ መንግስት በኦጋዴን ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጭ ለመላክ ወደ ጅቡቲ የሚዘረገው ቧንቧ መስመር ፕሮጀክት ሰርዟል ሲል ነው የገለጠው። በውሃ ኤነርጂ ሚኒስቴር በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎት እና በነዳጅ እና ኤነርጂ ባለስልጣን በጋራ የተዘጋጀው የኢነርጂ አውትሉክ የፕሮጀክት ፋይናንስ በማግኘት ረገድ ያሉ ችግሮች እና የፕሮጀክት ትግበራ መዘግየት መንግስት በፕሮጀክቱ ለመሰረዝ ውሳኔ ላይ እንደሰረዘም አስታውሰዋል። ሰባት መቶ ስልሳ ሰባት ኪሎ ሜትር የሚዘረጋው እና በመጀመሪያ ዓመት አራት መቶ ስልሳ ፔቶጅላ ጋዝ ለማስተላለፍ ታስበው የነበረው ይህ ከኢትዮጵያ አጠቃላይ የመጨረሻ የኤነርጂ ፍላጎት ሀያ አምስት በመቶ ጋር እኩል የሆነ እና የታቀደው ቧንቧ መስመር በፈረንጆች ሀያ ሀያ ሁለት መጀመሪያ ላይ መሰረዙ ነው የተገለጠው። እናም ነዳጅ አሁን ወደ ውጭ ለመላክ የታሰበው ነገር ውሸት ነው ተብለዋል። ይህ የማይሆን ዜናዎችን በተደጋጋሚ ጊዜ በጠቅላይ ሚኒስትሩ በኩል የሚላኩት ለምን እንደሚዋሽ አሁን ብዙዎቹን ግራ እያጋባ ነው።

የአስራ ሁለተኛ ክፍል ሀገር አቀፍ ፈተና መሰጠት ተጀመረ። የመጀመሪያው ዙር የ አስራ ሁለተኛ ክፍል ሀገር አቀፍ ፈተና በመላው ሀገሪቱ በመሰጠት መጀመሩ ታውቋል። በተለይም በሁሉም የመተኛ ጣቢያዎች ለተፈጥሮ የሳይንስ ተማሪዎች ፈተና መሰጠቱ ነው የተገለጸው። አሁን በተለይም በሀገሪቱ የሚስተዋለውን የትምህርት ጥራት ለማስተካከል የታሰበ እንደሆነ ነው የተገለጸው። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እና የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳደር ነጋሽ ዋልጌሾ ዶክተር የ2017 የትምህርት ዘመን የአስራ ሁለተኛ ክፍል ማጠቃለያ ፈተና በቦንጋ ዩኒቨርሲቲ ተገኝተውም አስጀምረዋል። የትምህርት ሚኒስትር ዴታ ወይዘሮ አየለች እሸቴ ለዘንድሮ 12ኛ ክፍል ሀገር አቀፍ ፈተና በቂ ዝግጅት መደረጉ ነው የገለጹት። ኩረጃን ሙሉ ለሙሉ ለማስቀረት ትምህርት ሚኒስተር ከባለድርሻ አካላት ጋር ጠንካራ ስራ መስራቱንም አክለው ገልጸዋል። በሀገር አቀፍ ደረጃ በ2017 ዓ.ም የ12 ክፍል ማጠናቀቂያ ፈተና 608 ሺህ በላይ ተማሪዎች እንደሚፈተኑ ነው የተገለጠው። ኦብነግ የቀድሞ ሊቀመንበር አብዱራህማን ማህዲን ከስልጣን አነሳ። የኦጋዴን ብሔራዊ ነፃ አውጭ ግንባር ኦብነግ እያካሄደ በሚገኘው መደበኛ ጉባኤ ነው የግንባሩን ሊቀመንበር የነበሩት አብዱራህማን ማህዲን ከስልጣናቸው ያነሳት በስብሰባው ላይ በተደረጉት ብዙ ውይይቶች በኋላ ነው። ከስልጣን እንዲነሱ መወሰኑ የተገለጸው ኦብነግ እያካሄደ በሚገኘው አምስተኛ መደበኛ ጉባኤ ከስልጣናቸው በተነሱት አብዱራህማን ማህዲ ምትክ አዲስ መሪ ይመረጣል ተብሎም ይጠበቃል። የግንባሩ ማዕከላዊ ኮሚቴ ሚያዝያ 2017 ባደረገው መደበኛ ስብሰባ የቀድሞው የግንባሩ ሊቀመንበር ከስልጣን በማገድ በጊዜያዊነት አብዱራማን ሼህ ሙሴን ተጠባባቂ ሊቀመንበር አድርጎ መሰየሙ ነው የተገለጠው። መንገድ ተዘግቷል በሚል በርካታ አሽከርካሪዎች በስጋትና በፍርሃት እንቅስቃሴ ማቆማቸው ተገለጸ። በአማራ ክልል የመንገዶች መዘጋት ወሬዎች ነው ይህንን ችግር መፍጠሩ የተገለጸው። በአማራ ክልል ውስጥ መንገዶች ዝግ ናቸው በሚል ተሰራጨው መረጃን ተከትሎ አንዳንድ የአውቶቡስ መጣቢያዎች ውስጥ የትራንስፖርት እጥረት መፈጠሩን በተለይም ጉዳይ የሚመለከታቸው አካላቶችን በዚህ ጉዳይ ላይ ማብራሪያ ባለመስጠታቸው ምክንያት ህዝቡ እየተጉላላ መሆኑ ነው የተገለጸው። በባህር ዳር ከተማ የሚንቀሳቀሱ አውቶቡሶች ጭምር መቆማቸው ተገልጿል። በተለይም በባህር ዳር አሮጌ መናኸሪያ ጠዋት ከ12 ሰዓት ላይ የሄዱ ተሳፋሪዎች መኪና እንዳላገኙና አሽከርካሪዎቹ መንገድ ዝግ ነው የሚል ምላሽ እንደተሰጣቸው ነው የገለጹት። በተመሳሳይ መልኩም በዛሬ ጠዋት ጀምሮ በኮምቦልቻ ደሴ የመኪና እጥረት መኖሩን ሰዎች ገልጸዋል። ይሁን እንጂ እስካሁን ባለው መረጃ መንገድ እንዲዘጋ በይፋ መልእክት ያስተላለፈ አካል እንደሌለና የሚሰራጨው መረጃም ውሸት መሆኑ ሊታወቅ ይገባል ተብለዋል። ከፍተኛ የመንግስት ባለስልጣናት ደሞዝና ጠቅማጥቅም መታገዱ ተገለጸ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለፈቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጠቅማጥቅም ክፍያዎች እንዲታገድ ትዕዛዝ ማስተላለፋቸው ነው የታወቀው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጄኔራል ታደሰ ከሰኔ 19 2017 በጻፉት ደብዳቤ ከትግራይ ውጭ በተለያዩ ምክንያቶች ያለፈቃድ ከስራ ውጭ የሚገኙ የቀድሞ የመንግስት ባለስልጣናቶች ከሰኔ 1 2017 ጀምሮ የደሞዝና ጠቅማጥቅም ክፍያ እንዲቆም ትእዛዝ ሰጥተውበታል። ደሞዛቸውና ጥቅማጥቅማቸው የታገዱ አመራሮች እነማን እንደሆኑ ግን በዝርዝር አልተገለጸም። የጡረተኞች ገቢ ጭማሪ ተሰጠ። በኢትዮጵያ ጡረተኞች ዝቅተኛ ወራይ ከ4669 ብር ሊሆን ይችላልም ተብለዋል። ከቀጣይ ሐምሌ ወር ጀምሮ ነው በአዲስ ክፍያ ለዋና ጡረተኞች ከ1500 እስከ 2000 ብር ጭማሪ መደረጉ የተገለጠው። በዚህ መሰረት 3113 ብር የነበረው ዝቅተኛ ዋና ጡረተኛ ተከፋይ ወደ አ 4669 ከፍ እንደሚል ነው የታወቀው። በኢትዮጵያ ዋና ተተኪ የግል ጡረታ ተተኪ ብዛት 20 ሺህ ይጠጋል ተብለዋል ተጠቅሷል። በእነዚህ ተከፋዎች መካከል 1136 ና 1266 የሚከፈላቸው አራት ከፍተኛ ጡረት ተቀባዮች እንዳሉ ለማወቅ ችለናል። አሁን ወደ ዜናዎቻችን እናመራለን። አሜሪካ ዶናልድ ትራምፕ ትራምፕ አሜሪካን ኢንቨስተሮች ቲክቶክን ለመግዛት ዝግጁ መሆናቸውን አሳወቁ። ቲክቶክን ለመግዛት ግን የቻይና ፈቃድ ማግኘት ቅድሚያ ይፈልጋል ሲሉ ነው የገለጹት። የገዢዎቹን ስም ዝርዝር በሚቀጥለው ሳምንት ውስጥ ይፋ አደርጋለሁ ያሉት ትራምፕ ግን አሁንም ቢሆን ፈቃድ የማግኘት ግዴታ ይኖረዋል ነው የተባለው። ከቻይና በተለይም የቲክቶክን የሚገዛው አለ እንደማስበው፣ ግን የቻይና ፈቃድ ይጠይቃል ፕሬዚዳንት ሺም ይህንን ሊያደርጉ ይችላሉ በሚል ሀሳባቸውን አጋርተዋል። የሀብታሞች ስብስብ ገዢ እንዳለ ግን ይታወቃል ሲሉ በግልጽ ያስቀመጡት ቻይና እና አሜሪካ ከማያግባቧቸው ጉዳዮች መካከል የቴክኖሎጂ ውድድር አንዱ እንደሆነም ይታወቃል። በሺዎች የሚቆጠሩ ሰዎች በጋዛ ሰርጥ ያለው ጦርነት እንዲያበቃና በሐማስ እጅ የሚገኙ ታጋጆች እንዲለቀቁ ግፊት የሚደረገው ሰላማዊ ሰልፍ አደረጉ። መገናኛ ብዙኃን እንደዘገቡት በቴል አቪቭ በተካሄደው ሰልፍ ላይ ነው የቀድሞ ታጋጆች ለጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግሥትና ለዩናይትድ ስቴትስ ግዛት ዶናልድ ትራምፕ ጮክ ብለው ጥሪያቸውን ያስተላለፉት ድረሱልን የሚል ጥሪ እንደሆነ ነው የተገለጸው። በኢራን ላይ ድፍረት የተሞላበት ውሳኔ አድርጋችኋል። አሁን ደግሞ በጋዛ ያለውን ጦርነት የሚቆበት ሁሉም ታጋቾች የሚመለሱበት ደፈር ያለ ውሳኔ አስተላልፉ ሲሉ ነው የጠየቁት። በሰልፋቸው ይህ ሊሆን አይገባም ለሁሉም ትኩረት ስጡ ሲሉ ጠይቀዋል። ሰልፈኞቹ በቅርቡ በእስራኤል እና በኢራን መካከል የተደረገውን የተኩስ አቁም ማለታቸውን፣ በትራምፕ በተለይም በትላንትና ወዲያ እንደተናገሩት በሚመጣው ሳምንት በጋዛ ከተኩስ አቁም ስምምነት ላይ ይደርሳሉ ተብሎም እየተጠበቀ ነው ይገኘው ይህ በእንዲህ እንዳለ በተለይም በዩክሬን በኩል ያለው ከባድ ጥቃት ደረሰብን አሉ ዩክሬኖች። ሩሲያ ከጦርነቱ መጀመር በኋላ ለመጀመሪያ ጊዜ ከፍተኛ የተባለውን የአየር ጥቃት ፈጽማብኛለች ሲል ጠይቋል። በተለይም ሞስኮ በጣም ከባድ የአየር ጥቃት በተባለው በዚህ ጥቃቷ በድምሩ 537 የአየር ላይ ጥቃቶች መፈጽሟም ለማወቅ ተችሏል። ኢትዮጵያ በዓለም ውስጥ ከፍተኛ ምዕራብ አደጋ ውስጥ አሉ ከሚባሉት ሀገራቶች ቀዳሚ ሆነች። የዓለም ባንክ ባወጣው አዲስ ሪፖርት ነው ኢትዮጵያን ጨምሮ በስራ ዘጠኝ ሀገራት ውስጥ ደህንነት አስከፊ ረሃብ በፍጥነት እየተባባሰ መሆኑን ያሳወቀው። እነዚህ ሀገራት በዋነኝነት በግጭትና አለመረጋጋት የተጎዱ መሆናቸውን ነው አክሎ የተገለጸው። ከፍተኛ ችግር ውስጥ ገብተዋል። እነዚህን ችግር ለመፍታት እየተደረገ ያለው ነገር አሁንም ጠንክሮ ቢቀጥልም ግን በሀገሪቱ ያለው የሰላም እጦት አደጋውን አባብሶታል ሲሉ ገልጠዋል። በጀማይካ የአእምሮ ህመምተኛ የሆኑ ግለሰብ ያለ አግባብ ከአርባ ዓመት በላይ በመታሰራቸው አንድ መቶ ሚሊዮን ብር ገደማ እንዲከፈላቸው ፍርድ ቤቱ ትዕዛዝ አስተላለፈ። ለአምሳ ዓመታት በእስር ቤት የቆዩት የአእምሮ ህመምተኛ የሆኑት ጆርጅ ዊሊያምስ ፍርድ ቤት ውሳኔ በመጠባቅ ላይ የነበሩ ሲሆን አሁን ጠቅላይ ፍርድ ቤቱ ከአንድ መቶ ሚሊዮን ዶላር በላይ ካሳ እንዲከፍላቸው ነው የውሳኔ የሰጠበት። ይህ ተገቢ ክፍያ ነው ብለውታል። ብዙዎቹ በጣም ተሰቃይተዋል መከራም አይተዋል ተብሏል። ለፍርድ ቤቱ ለመቅረብ ብቁ እንዳሉ የተቆጠሩት ዊሊያምስ በፈረንጆቹ ሰኔ ሀያ ሀያ ከተለቀቁ በኋላ ነው ለመንግስት ካሳ ጠይቀው የነበረው። ጉዳዩን የያዙት ዳኛም ሶኒያ ዊንድ ብሪሌን ለዊሊያምስ 786 ሚሊዮን ዶላር የማካካሻና 42 ሚሊዮን ዶላር የቅጣት ካሳ እንዲከፈላቸው ትዕዛዝ ሰጥተውበታል። ክብራንት መልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላቸው የዘውሉ ሾ ዜናዎች እነዚህን መስሎ ነበረ። በቀጣይ ከለእንግዳችን ጋር የምናደርገውን የቀጥታ ዝግጅት እንድትከታተሉ በመጋባዝ ዜናዎችን በዚህ ቋጨው። ከዜናዎቹ ጋር እስካሁን አብራቸው የነበርኩትን የዘውድ መንግስት የነበርኩ መልካም ጊዜ ዘውዱ ሾው ሰብስክራይብ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሀሳብ ከወዲሁ እናመሰግናለን። ዘውዱ ሾ